ተመልሰናል አዲስ ቀን ላይ ናችሁ አብራችሁን ስላላችሁ እናመሰግናለን ከአንድ ሰዓት እስከ ሁለት ሰዓት በሚኖረን ቆይታ የሀገር ጉዳይ ሰፋ ያለውን ጊዜ ይወስዳል ዶት ስትሪም አለ ቀደም ሲል ያነሳ ነውን ከዚህ ከፍርድ ቤቶች አገልግሎት አሰጣጥ ጋር ፍጥነት ቅልጥፍና ከአድሎ የጸዳ አገልግሎት ለማግኘት ምን መደረግ አለበት የዜጎችን ቅሬታ አነሳን የተሰሩ ያሉ ስራዎችን በእንግዳችን አማካኝነት ወደ እናንተ አደረስን ይህንን ጉዳይ በዜና ኢትዮጵያና በኢቲቪ ሃምሳ ሰባት እንዲሁ በሌሎች ባለሙያዎች እያዳ በር ነው ቆይታ እንደምናደርግበትና ትኩረት እንደምንሰጠው ልነግራችሁ እንወዳለን አሁን የዶት ስትሪም ሰዓት ላይ ነን አዎ ማህበራዊ ሚዲያው ላይ መነጋገር የነበሩ ጉዳዮችን በመግቢያችን ላይ ያስተዋውቀንን ጨምሮ ሊነግረን ባልደረባችን ናትና እዚህ ስቱዲዮ ተመልሶ ተገናኝተናል ናቲ መቀጠል እንችላለን በጣም ጥሩ እንግዲህ የነጋድራስ የኢትዮጵያ ንግድ ባንክ የንግድ ስራ ፈጠራ ውድድርን የተመለከተ መረጃ ነው የመጀመሪያው የሚሆነው። በትናንትናው እለት በብሔራዊ ቤተ መንግስት እጅግ በደመቀ ስነ ስርዓት የሶስተኛው ምዕራፍ አጠቃለያውን አግኝቷል። በዚህም እንግዲህ አብርሃም እሸቴና ና አብዲ ሰለሞን የነጋድራስ የኢትዮጵያ ንግድ ባንክ የንግድ ስራ ፈጠራ ውድድር የሶስተኛው ምዕራፍ አሸናፊዎች ሆነው የአንድ ሚሊዮን ብር ተሸላሚዎች ሆነዋል የክብር ዋንጫም እንደዚሁ ተሸላሚዎች መሆን ችለዋል እንግዲህ እነዚህ ተወዳዳሪዎች አምስት እጩዎች ነበሩ ለፍጻሜ የደረሱት ማለት ነው በጣም ድንቅ ድንቅ ሀሳቦች ቀርበዋል በዳኞችም በጣም ጥሩ አስተያየቶች ሲሰጡ ነበረ ይህ የቀጥታ ስርጭት በትናንትናው እለት በኢትዮጵያ ቴሌቪዥን ሲተላለፍ ነበር ከዛ በተጨማሪም ደግሞ በኢቢሲ ዶት ስትሪም ባሉን የዲጂታል ሚዲያ አማራጮች ከአራት ሚሊዮን በላይ ፎሎወር ባለው የፌስቡክ ገጻችን በቲክቶካችን በኢንስትግራማችን እንዲሁም በቴሌግራማችንም ጭምር በቀጥታ ስርጭት ሲተላለፍ ነበር፣ ለታዳሚዎች ሲደርስ ነበረ። ውድድሩ ከተጠናቀቀ በኋላ እንግዲህ ይህንን አስመልክቶ በማህበራዊ ትስስር ገጾች ላይ በጣም ሰፊ አስተያየቶችም ሲሰጡ ሲጋሩ በት የነበረ ሰዎችም ይህንን ውድድር እንደዚሁ እያደነቁ አስተያየቶቻቸውን ሲሰጡ ነበር። በጣም ብዙ ተጋባዥ እንግዶችም ነበሩ። የኢትዮጵያ ንግድ ባንክ ፕሬዚደንት የሆኑት አቶ አቤ ሳኖም እንደዚሁ ለተወዳዳሪዎቹ ሽልማት አበርክተውላቸዋል። የኢትዮጵያ ንግድ ባንክ ከወለድ ነጻ የሆነ የ10 ሚሊዮን ብር ሽልማት ለአምስቱም ተወዳዳሪዎች እንደሚያደርግ ይታወቃል። ስለዚህ በድምሩ 50 ሚሊዮን ብር ሽልማት እንደዚሁ ተደ ተደርጎላቸዋል ማለት ነው። የብድር ሽልማት ማለት ነው። እና እንግዲህ ይሄ በጣም ትልቅ እድል የሚሰጥ ፈጠራን የሚያነሳሳ እና ለተሻለ ስራ ደግሞ ሊያነቃቃቸውም የሚችል ስለመሆኑ ነው ሲገለጽ የነበረው። ሁለተኛ፣ ሶስተኛና አራተኛ እንዲሁም አምስተኛ ለወጡትም እንደዚሁ ከአምስት መቶ ሺ ብር እስከ አንድ መቶ ሀምሳ ሺ ብር የሚሆን ሽልማት እንደዚሁ ሲሰጥ ነበረ። እናንተ ውድድሩን ተከታተላችሁ? በተወሰነ መንገድ አ እንግዲህ ምናልባት ብዙ ወላጆች ይመስለኛል በተለይ ቺ በኦሜጋ ሶስት የበለጸገችውን እንቁላልን የተመለከተ በጣም ብዙሰች የት ነው የምናገኘው የሚልም ጥያቄዎች በስፋት ሲያነሱ ነበረ። ሌሎችም በጣም አስደማሚ የሆኑ እንደዚሁ የመወዳደሪያ ሀሳቦች ቀርበው ነበረ። ውድድር የተደረገ በነገር ላይ አጠቃላይ በነጋ ድራስ እኮ አሁን ላይ ነጥረው የወጡት አምስቱ ናቸው እንጂ በሙሉ ሲዝኑ በሙሉ ምዕራፉ የቀረቡት በጣም አሪፍ አሪፍ ስራዎች አሉ። ያው በዳኞች እይታ ተመዝነው እነዚህ ለመጨረሻ ስለበቁ ነው እንጂ እንዲያውም እንደዚህ አይነት ውድድሮች ቀድመው ተጀምሮ ቢሆን ኖሮ ከአመታት ከአምስት ከስድስት አመታት በፊት ጀምረናቸው ቢሆን ዛሬ ላይ ከውጭ የምናመጣቸውን ፈጠራዎች እዚሁ ልናገኛቸው ምንችልበት እድል ነበረ ብዬ አስባለሁ። አረፈደም የዛሬ ይሄ የኢቢሲ ጅምር ደግሞ እንዲቆ ብዙ ስራ ፈጣሪዎች እያመጣ ነው። ምንድን ነው ባለፈው ምዕራፍ ሁለት ላይ አሸናፊ የነበረውን ካስታወሳችሁ የሞተር መኪናዎችን በቤንዚን የሚሰሩትን ሙሉ ለሙሉ ወደ ባትሪ የኤሌክትሪክ መኪናዎች መቀየር የሚያስችል ቴክኖሎጂ ነበር አንደኛ የወጣው። በዚህኛው ዙር ደግሞ እንደዚሁ የኤሌክትሪክ ሞተርን የፈጠሩ እድሜያቸው በሀያዎቹ መጀመሪያ ላይ የሚገኙ ወጣቶች ናቸው አሸናፊ የሆኑት። እነዚህ ወጣቶች ገና ብዙ ስራ መስራት ይችላሉ። ገና ከጀምሩም ብዙ እድሎችም እንደዚሁ ተፈጥሮላቸዋል። ከተለያዩ ባለሀብቶች ጋር በጋራ የመስራት እድልም እንደዚሁ በውድድሩ ላይ ማግኘት ችለዋል። እንግዲህ ይህንን ካልን ወደ ቀጣዩ መረጃችን ነው የምናልፈው። በትናንትናው ዕለት እንግዲህ የመቄዶንያ 706 ሚሊዮን ብር ደርሷል። የገቢ ማሰባሰብ ሂደቱ ማለት ነው። 30ኛ ቀኑን ይዟል። በ30ኛ ቀኑ ላይ እንግዲህ የኢትዮጵያ ንግድ ባንክ ለመቄዶንያ በ30ኛ ቀኑ የ30 ሚሊዮን ብር ድጋፍ ማድረግ ችለዋል። አቤሳኖ የንግድ ባንክ ፕሬዚዳንት በነጋድራስ የስራ ፈጠራ ውድድር ላይ ነበሩ። በቀጥታ ስርጭት በቴሌቪዥን ሲተላለፍ ነበረ። አመሻሹ ላይ ደግሞ በሜቄዶኒያ በመገኘት ይህንን ድጋፍ ለማድረግ ችለዋል ማለት ነው። እንግዲህ የሜቄዶኒያ የገቢ ማሰባሰብ አሁንም ሰላሳኛ ቀኑን አንድ ወር አስቆጥሯል። በዚህ አንድ ወር ውስጥ አሁን ስቱዲዮ ከመግባታችን በፊት 706 ሚሊዮን ብር ማሰባሰብ ስለመቻሉ ነው መረዳት የቻልነው እንግዲህ የተጀመረውን ትልቅ ሆስፒታል በመቄዶኒያ ግቢ ውስጥ እየተገነባ የሚገኘውን ማለት ነው። የአዲስ አበባ ለማስጨረስ የሚሆን የፊኒሽንግ ማቴሪያሎች ግብዓት የሚሆን ድጋፍ ነው እየተሰባሰበ ያለው። በአጠቃላይ አምስት ቢሊዮን ብር ለማሰባሰብ እቅድ ተይዞ ነው እየተካሄደ ያለው። እንግዲህ ይህ ነገር ግቡን እስኪመታ እስኪሳካ ድረስ ገቢ ማሰባሰቡ ይቀጥላል። ኢትዮጵያውያንም በጣም ደጋግ ኢትዮጵያውያን በመላው ዓለም የሚገኙ ይህንን ግብ ለማሳካት እየተረባረቡ ይገኛል። በጣም አዝናኝ የሆነ የቀጥታ ስርጭትም ነው እየተካሄደ የሚገኘው። በጣም ብዙ ታዋቂ ሰዎች፣ ግለሰቦች፣ አርቲስቶች የሃይማኖት በተለያዩ ሃይማኖቶች ውስጥ ደግሞ መምህራን፣ አባቶች እንዲሁም ዘማሪዎች፣ መዘምራንም እንደዚሁ ስቱዲዮ ውስጥ ተገኝተው በቀጥታ ስርጭቱ ላይ እየተሳተፉ የገቢ ማሰባሰብ ሂደቱን እየደገፉ ነው የሚገኘው። እንግዲህ የኢትዮጵያ ንግድ ባንክም ትናንትና ያደረገውን የ30 ሚሊዮን ብር ድጋፍ ጨምሮ ከ230 ሚሊዮን ብር በላይ እስካሁን ባለ በተለያየ ጊዜ ድጋፍ ስለማድረጉም ነው መረጃው የሚያሳየው። ይህንን ካልን ወደ ቀጣዩ መረጃችን ነው የምናልፈው። ኢትዮጵያ የራሷን ድሮኖች ማምረት ጀምራለች። ይህ በጣም ትልቅ ዜና ነበር። እንግዲህ ኢትዮጵያ የራሷን ድሮኖች በራሷ አቅም ማምረት የጀመረችው ጠቅላይ ሚኒስትር አብይ አህመድ የስካይ ዊን አየሮናውቲክስ ኢንዱስትሪን ባስመረቁበት ወቅት የተነገረ ነው። እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ ለመልክዓ ምድራችን የተስማሙና በአርቲፊሻል ኢንቴሊጀንስ የታገዙ ድሮኖችን በራስ አቅም ማምረት ጀምረናል የሚል ለኢትዮጵያ ሕዝብ አብስረዋል። መላው ዓለምም ይህንን ትልቅ አቅም መፍጠራችንን የሚመለከተው ነገር ይመስለኛል። እንግዲህ ይህ የጦር አቅም ሲዳብር በዚህ መልኩ በራስ አቅም ድሮኖችን እና ሌሎችንም ተተኳሽም፣ ከዚህ በፊት የሆሚቾ ኢንዱስትሪ ማምረት መጀመሩን የተመለከተ መረጃዎች ሲወጡ ነበረ። ጦርነቶች ከመጀመራቸው በፊት የሚያስቀር አቅምን የሚፈጥር እንደሆነም ነው በተለያየ ጊዜ ሲነገር የነበረው። ይሄ ነገር በጣም ደስ የሚያሰኝ ነው በሚል በማህበራዊ ትስር ገጾች ላይም እነዚህን ድሮኖችና ምስሎች፣ በጣም በርካታ ምስሎች ነበር የተጋሩት። እነሱን ሲቀባበሉ ብዙ ሰዎችም መነጋገሪያ አድርገዋቸው ቆይቷል። ይህንን ካልን የማይዘነጋው ደግሞ በማህበራዊ ትስስር ገጽ ላይ ማርቼት ነው። አለም አቀፉ የሴቶች ቀንም እንደዚሁ ቅዳሜ ዕለት ነበር የተከበረው። በዓለም አቀፍ ደረጃ በተለያዩ ሁነቶች የዓለም አቀፉ የሴቶች ቀን ተከብሯል። ኢትዮጵያ ደግሞ በእንኳን አደረሰሽ በሉኝ አዎ፣ እንኳን ለሴቶች ቀን አደረሰሽ እንኳን ቢሆን ይሄ ትልቅ ነገር ነው። ማለት እንግዲህ የኢትዮጵያ ሴቶች በኢትዮጵያ እድገት፣ በኢትዮጵያ ታሪክ ውስጥ ያላቸው ኮንትሪቢሽን ይታወቃል። ይሄ ነው ተብሎ የሚገለጽ አይደለም። በዓለም ላይም እንደዚሁ እንግዲህ ኢትዮጵያ በልዩነት ከምታ አከብርባቸው አንዱ መንገድ የኢትዮጵያ አየር መንገድ ሙሉ በረራ በሴቶች የተመራ በረራ በማድረግ ነው። ይህ ዘንድሮም ለዘጠነኛ ጊዜ መደረግ ተችሏል። በናሚቢያ በነበረው በረራም ከፍተኛውን አቀባበል ነበር የተደረገላቸው። በናሚቢያ ቀዳማዊት እመቤት የተመራ ልዑክ አቀባበል ሲያደርግላቸውን በርካታ መረጃዎች ፎቶግራፎችም እንደዚሁ ወጥተዋል። በኢቢሲ ዶት ስትሪም እንደዚሁ የዲጂታል አማራጫችን ላይ ማርች ኤት ላይ እንዴት ተከበረ መላው ዓለም እንዴት አከበረው በኢትዮጵያ ምን ተከበረ፣ የትኞቹ ተቋማት በምን መልኩ አከበሩት የሚለውንም መረጃዎች፣ ፎቶግራፎች፣ ቴክስቶች በስፋት ታገኛላችሁ። በፌስቡክ ገጻችንም፣ በቲክቶካችን፣ በኢንስትግራማችንና በሌሎች የማህበራዊ ትስር ገጾቻችን ላይ ይህንን የተመለከቱ መረጃዎችን ገብተው እንዲመለከቱ ጋብዛለሁ። ሌላው ከውጭ ወዳገኘነው መረጃ ስናልፍ ወደ ደቡብ አፍሪካ ይወስደናል። የደቡብ አፍሪካው ፕሬዚዳንት ሲሪል ራማፎሳ በጆሃንስበርግ ንግግር አድርገው ነበረ ጆሃንስበርግ ከተማ የጂ ሃያን የመሪዎች ጉባኤ ለማስተናገድ በዝግጅት ላይ ነች የምትገኘው ያንን ዝግጅት አስመልክቶ ከተማዋ ስላላት ዝግጅት ባደረጉት ከሰላሳ ደቂቃ በላይ ንግግር ላይ እንግዲህ አዲስ አበባ ከተማን እንደ ምሳሌ ደጋግመው አንስተዋታል አዲስ አበባን ሶስት ጊዜ ነው የተለያየ ቦታ ላይ እንደ ምሳሌ ያነሱትና ከተማዋ ሰላማዊ መሆኗን ሰዎች በምሽትም ጭምር በምቹ የእግር ጎዳናዎች ላይ እንደሚራመዱ ከዛም ባሻገር በጣም ብርሃኑ የመንገድ ማብራቶቹ በጣም ቆንጆ እንደሆኑ እንደዚሁ መልእክት ምሳሌነት ያቀርቡ ነበረ። በአረንጓዴ አሻራም እንደዚሁ ከ አስር ቢሊዮን በላይ ችግኞች ስለመተከላቸው ይሄን ትልቅ ከተማ ትልቅ ተስፋ የሰጠ እንደሆነ እንዲሁም ደግሞ የተለያዩ ቢዝነሶች እየጎመሩ እንደሆነም በከተማዋ የሚያመለክት መረጃን ነበር ሲገልጹ የነበ የነበረው እንግዲህ የፕሬዚዳንት ሲሪል ራማፎሳን ንግግሮች አዲስ አበባን አስመልክቶ ምን ተናገሩ የሚለውን እንደዚሁ በማህበራዊ ስር በተለያዩ ገጾቻችን ላይ እኛም አጋርተነዋል። ያንን እዛ ላይ ሄደው ማግኘት ይችላሉ ተመልካቾቻችንም። የመጨረሻው መረጃችን እንግዲህ ሁልጊዜ እውነታን የምናጠራበት ፋክት ቼክ የምናደርግበት እና የጥንቃቄ መልእክቶችን ለተመልካቾቻችን የምናቀርብበት ነው። የኢትዮጵያ ንግድ ባንክ ከሰሞኑ ከአጭበርባሪዎች ይጠንቀቁ ሲል መልእክት አውጥቷል። እንግዲህ እንደሚታወቀው የሞባይል ባንኪንግ እንዲሁም የዲጂታል ቴክኖሎጂን ተጠቅመው ሰዎች ገንዘብን በዲጂታል መንገድ ማንቀሳቀስ ከጀመሩ ዓመታት እየተቆጠሩ ነው የሚገኘው። ግን ደግሞ ይህ ነፃ አይደለም። በጣም ብዙ አጭበርባሪዎችም እንደዚሁ ይህንን ተገን በማድረግ ሰዎችን አካውንታቸው ውስጥ የሚገኘውን ገንዘብ እያጭበረበሩ እንዳሉ ነው መልእክት ያወጣው እንግዲህ ሰዎች እየተደወለላቸው ባንኩ በሞባይል ባንኪንግ የብድር አገልግሎት ጀምረዋል። ስለዚህ የሚከተለውን ኮድ አስገቡ፣ ወይም ደግሞ በማህበራዊ ትስር ገጽ ላይም እንደዚሁ ኮዶችን እያስገባችሁ ተጠቀሙ የሚሉ መልእክቶች ከደረሱ ይህ ፈጽሞ እውነት ያይደለ ስለሆነ በባንኩ በአካል በመገኘት ከእንደዚህ አይነት ነገሮች ራሳቸውን እንዲጠብቁ መልእክቱን አስተላልፏል። እንግዲህ ብዙ መልእክቶች ነው። ሽልማት አሸንፋችኋል የሚሉ መልእክቶች ይመጣሉ። የባንኪንግ ሲስተማችንን አብዴት ልናደርግ ስለሆነ እነዚህም ኮዶች ተጠቅመው አብዴት ያድርጉ የሚሉ መልእክቶችም እንደዚሁ ይመጣሉ። የሞባይል ባንኪንግ ከፍተን ሎታል ሽልማት እንዲደርሰው ገንዘብ ላኩ የሚሉ መልእክቶች በማህበራዊ ትስር ገጾች እና በስልክ እንደዚሁ ጭምር አንተ አላከማረች እንትን ይላሉ። አንተ በፍጹም ተደውሎልኛል ከአንዴ ሁለት ሶስት ብዙ ጊዜ ይደወላል። የተደራጁ እስካመሮች እንደዚህ አይነት ስራ የማጭበርበር ስራ የሚሰሩ ሰዎች በኢትዮጵያም እየተስፋፋ እንዳለ መረዳት ይቻላልና ሰዎች በመጠንቀቅ ይኖርባቸዋል። ባንክ በአካል በመሄድ እንደዚህ አይነትና እና መሰል አገልግሎቶችን ማግኘት እንጂ ከእንደዚህ አይነት አጭበርባሪዎች በስልክ ከሚላኩ መልእክቶች እንዲሁም ደግሞ ሊንኮችም ጭምር ራሳቸውን እንዲጠብቁ መልእክታችን ነው። ለዛሬ የያዝኳቸው መረጃዎች ይህን ይመስላሉ። እናመሰግናል። ናትናል አመሰግናለሁ።